ቡሪካማ የፍቅርዬ ፍቅር ማለት ነው። ጥግርር ነው ያደርገው፣ ጥግርር ጭምድድ የሆነ ነገር ጨምድዶች ያውቃል። ጋይስ የሆነ እንደሾህ ያለ ዛፍ አለ ገጠር አካባቢ፣ ገጠርጆች ማለት ነው ሀገራችን፣ እና የሆነ ግራር ነገር ነው። የሆነ ጭምድድ ካረገ አይለቅም። ልክ እንደዛ ነው የቡሪካ የፍቅር የፍቅር ለቡሪካ ጭምድድ ያደረገው ማለት ነው እንጂ፣ ከመቼ ወዲህ ነው ደግሞ ወንድም አጭር ቀሚስ ለብሰሽ ነይራት ልጋብዝሽ የሚለው ከመቼ ወዲህ ከመቼ ጀምሮ ነው? እንዴ የእናት ልጅ ካልሆነ በቀር እኔ ወንድም ከምሽት ጀንበሯ ካቆለቆለች ነይራት ለጋብዝሽ ብሎ ቢወስድን አልሄድም። እውነቷን ነው ፍቅርም ልክ ናት። ፉፉ ልክ ነው። ጭራሽ ደሞ አጭር ቀሚስ ለብሰሽ ነይራት ለጋብዝሽ፣ ሌላ ነገር ካለ በግልጽ ተነገር። ቡሩኪ ምንድነው ነው ዙሪያ ዙሪያ ጥምጥም ምን መሄድ ማለት ነው። በነገራችን ላይ ፉፉ ገብቶታል፣ ነገሩ ሁሉ ገብቶታል ማለት ነውና ፍቅርዬ ጨዋ ስለሆነች እኔ ያንን ቀሚስ ለብሼ እራት ግብዣ ምንም ወንድሜ፣ የማከብርህ ጓደኛዬ ብትሆንም ነገር ግን ያን ቀሚስ ለብሼ ካንተ ጋር እራት ግብዣ አልሄድም አለች ማለት ነው። ከዛ ደግሞ ፉፉ ከጎኔ እንዲለየኝ አልፈለግም ብላ ፉፉንም ይዛው ምጥታለች ማለት ነው። ያው ፉፉ በክፉም ሆነ በደጉም ከፍቅርዬ ጎን መሆን አለበት ማለት ነው እና አንተ ደግሞ ምን አስበህ ነው አጭር ቀሚስ ገዝተህ እራት ልጋብዝሽ ማለት ይሄ ሌላ ሌላ ሌላ አማርኛ ነው ማለት ነው። ሌላ ሌላ አማርኛ ነው ጋይስ። እኔ እኔኮ ብዙ ጊዜ ማለት ነው ቡሪካ ይቀናል ወይ ነው ፉፉ የሆነ ነገር ሲያደርግ እንዳለ ፍቅርዬ ምናምን ቡሪካ በቅቅነት ነው የሚለውና ይሄ ለስላ ፍቅር ያዘው እንዲ ጀግና ወንድማ ጀግና ወንድማ እያሉ እያነገሱስ ወደ ይፈቅድልጥማል እንዲ ብዬሽ እየገረመኝ ነበረ። የገረመንን ነገር አልቀረም፣ ጭምድድ ያለ ፍቅር ነው የያዘው ማለት ነው። እና ምን ልላችሁ ነው ፉፉ እውነት ጀክና ነህ። እንደዚያ አይነት ልብስ ለብሳ አትሄድም ማለት ነው። ፍቅርዬ ብትሆን አይ ባሌ ልብስ፣ ባሌ ልብስ መሄድ እችላለሁ። እና ደግሞ ፉፉ አብሮን መሄድ የሚችል ልጅ ነው። ብቻዬን አትሄድም በእውነት ማለት በዚህ ሰዓት ማንንም እንዳታምን። እኔ ቆንጆ ነኝ ያታምኝ። በዚህ ሰዓት ሰው አይታመንም። የእናትዬ ልጅም ቢሆን ነገርኳቸው። በጨለማ ላይ ራት ልጋብዝ ብሎ ፒውስት አይሄድም። ወንድም ሲጀመር ምሳ፣ ቁርስ ነው የሚጋብዝ እንጂ እራት ወንድም አይጋብዝም። መጋበዝም ከሆነ ደግሞ ከጓ እንደዚህ ለብቻዋ ሳይሆን ከጓደኛ ከሴት ጓደኛ ከምናምን ምናምን ወይ ብቻ ሰብሰብ ብለው ነው እንጂ ሊበሉ የሚችሉት ዝም ብላ አን አጭር ቀሚስ ገዝቶ ምናምን እንሄዳለን ጋብዘሽ ማለት ይሄ ሌላ ነገር ነው በግልጽ አልተናገርከውም እንጂ እኛ ገብቶናል ቡሪኬ እንግዲህ እሱ ምን ልበል ብቻ አላውቅም ጀግና ወንድሟ ጀግና ወንድሟ እያል በቃ ፍቅር አስያዝንኛው ፍቅር እንዲይዝህ አድርገን ፍቅር ይዘውን ቡሪኬ ፍቅር አይደለም ቡሪኬ፣ ሲሉ ፍቅር ይዞታል። ግጥም ጭምድድ ያለ ፍቅር ነው። እንዲያውም ቅና ቅና የሚል ፍቅር ነው የያዘው ማለት ነው። ቅና ቅና ቅና ቅና የሚል ፍቅር አለ። በቃ ትናንትና አሁን እጅን ቆረጥ ከምግብ ስሰራላት ምናምን ምናምን አለውለፉፉ ማለት ነው። እንግዲህ ታሰምቶታል። እንደዛ ሲያደርግ በሶፍት ስታስርለት ምናምን ምናምን በቃ ቡሪኬ በቃ ጨንጓራ የለም። ቅናት መጥፎ ስለሆነ እና